ቅድም ሀይሚዬ እንኳን ደሳለሽ፣ እኔ ቆንጆ እንኳን ደሳለሽ፣ እንኳን ለዚህ አበቃሽ። ከዚህ የበለጠ እንደ በፊቱ የሚያምር የሚያስተምር የበፊቱ ቪዲዮ እንደሚሰሩ ተስፋ አደርጋለሁ። ከማንም ስሪ ከማንም ጋር ስሪ፣ እኔ አይመለከተኝም። በሰው ህይወት መግባትን አልፈልግም ግን ጋይስ አሰብኩ የብሩኬን ቦታው እኛ ያሰብኩት እንግዲህ ትላንትናም ገና ይገናኛሉ ገና ይቀበላሉ ስትል ነበረ አይሚዬ የትላንትና ንግግር ከሁለቱም አንግል ያየሁት በጣም ያስጠላል የተናናቁ ይመስለኛል እንግዲህ ትላንትናም በዛ በአብሉ ምክንያት ብሩኬ ቅር እንዳለው ተናግሯል እንግዲህ ዛሬ ደግሞ የለፉበት ማለት ከማን ጋር ነው የለፋችሁ ይሄ ሁለት መቶ እኛ ሰብስክራይብ ብናደረግ እራሱ ስንቴ ሰብስክራይብ አድርጉልኝ በእናታችሁ ሰፕራይዝ ማድረግ ይፈልጋሉ ሲል ነበር። እና ቡርኬ በዚህ ሰዓት ደግሞ ሁለት መቶ ሺህ ኬ ከዳኒ ጋር ሲከበር አሰብኩት። ቡርኬን ቦታው የጋይስ እና የሚያዝን ይመስለኛል። ለምን ለፍቶ ያመጡት ሁለቱ ናቸው። ሌላ ሰው በእርግጥ ሰፕራይዝ አድርጓት ሊሆን ይችላል። በዚህ አላቅም ምን ይሰማሉ ብዬ ሳስብ ደግሞ ከባድ ነው በትንሹ ትላንትና እንዳያችሁ ተናደደው ዛሬ ደግሞ በትልቁ አስቡትና ለማንኛውም እንኳን ደስ አለሽ እኔ ሰው ህይወት መግባት አልፈልግም ጋይስ እኔ አስተያየት ነው የምሰጠው ታውቃላችሁ ከስድብ ነጻ ይሆን እና እንግዲህ ሀይሚዬ ዛሬም ከዳኒ ጋር ተገናኝታለች ዛሬ ደግሞ ጭራሽ ተገጣጥሟል ጋይስ ከበቀ እንዴ ሀይሚዬ ግን ምን ሆነሽ ነው? በቀደም ከዚህ በኋላ እንድታገኘኝ አልፈልግም፣ ስለ ስጦታ አመሰግናሉ ብለሽ ነበር። እንዴት ተገኘሽ? እንግዲህ ዳኒ ተያይዟል ጋይስ፣ ተያይዟል። ብሩኬን ለማቃጠል ቡራዬ እግዚአብሔር ልቡን አይስጥቅ። እንግዲህ ተረጋግታሉ ብዬ አስባለሁ በእርግጥ እና ግን ይከብዳል ጋይስ፣ ማለት እሱ ቦታ ሆናችሁ ስታስቡ ይከብዳል። እንደሚዋደዱ ታውቃላችሁ፣ ይከብዳል። ብዙ ነገር አስቦ ሊሆን ይችላል ወደፊት ግን አልተሳካም ትላንትና እንግዲህ ጓደኞቿ ጓደኞቹ በእርግጥ እስካሁን ሌላ ጓደኞቹን አላየሁም። በውስጥ መስመር ከመኩሩ አላቅም። አንድ ወንድም እንግዲህ መክሮ ነበር። ቢተባባሉ እግዚአብሔር መጨረሻ ነው ያሳምርልኝ። እንኳን ደስ አለሽ።